በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መስከረም 30 የሚነበብ ስንክሳር። ሊቀ ጳጳሳት አባ አትናቲዮስ ወደ መንበሩ የተመለሰበት፣ መስከረም 30። በዝች ቀን የእስክንድሪያ ሊቀ ጳጳሳት በሆነ በከበረና በተመሰገነ በአባ አትናቲዮስ ላይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ላደረገው ተአምር መታሰቢያ ሆነ። ይህም ሁለተኛ ቆስጠንጢኖስ ወደ ረከሰች የአርዮስ ሃይማኖት በገባ ጊዜ የእስክንድሪያው ሊቀጳጳሳት አባ አትናቴዎስ አሳዶ ከሃዲውን ጊዮርጊስን በእስክንድሪያ መንበር ላይ ሾመው። የአርዮስም ሃይማኖት የማይቀበሉትን ግን ሁሉንም ይገድሏቸው ዘንድ አዘዘው። ብዙዎች ፈረሰኞች፣ ጦረኞች ለእርሱ ሰጥቶታልና፣ ስለዚህም ከእስክንድሪያ ሰዎች ቁጥር የሌላቸውን ብዙዎች ምእመናንን ገደሏቸው። ቅዱስ አትናቴዎስም በተሰደደበት ስድስት ዓመት ኖረ። ከዚህም በኋላ የእግዚአብሔር ልጅ የካደው ታናሹ ቆስጠንጢኖስም ወዳለበት ወደ ቆስጠንጥንያ ተነስቶ ሄደ። ንጉሱንም እንዲህ አለው ወደ ተሾምሁበት መንበሬ ትመልሰኝ እንደሆነ መልሰኝ፣ ይህ ካልሆነ የምስክርነት አክሊልን እንድቀበል ግደለኝ። ንጉሱም ይህን ነገር ከእርሱ በሰማ ጊዜ በታናሽ መርከብ አድርገው ያለ ቀዛፊና ያለ መብልና መጠጥ በባህር ውስጥ እንዲተዉት አዘዘ። ንጉሱም በስጥመት ወይም በረሃብና በጥም እንደሚሞት አስቦ ነበርና የቀናች ሃይማኖትንም ስለመለወጡ እንዳይዘልፈው ከእርሱ ያርፍ ዘንድ እንዲሁም ንጉሱ እንዳዘዘ በቅዱስ አትናቴዎስ ላይ አደረጉበት። ንጉሱም እንጀራና ውሃ ባይሰጠው ከሰማይ ለእርሱ የወረደ እንጀራ ስለ እርሱ የፈለቀ ውሃም አለው። የመርከብም ቀዛፊ ቢከለክለው እነሆ ዓለምን ሁሉ በቃሉ የሚጠብቅ የሚመራ ከእርሱ ጋር ነበር። ስለዚህም ቅዱስ አትናቴዎስ በውስጧ የተቀመጠባት ያቺ መርከብ መላእክት እየቀዘፏት በጸጥታና በሰላም ተጓዘች። በሦስተኛውም ቀን ከእስክንድሪያ ወደብ ደረሰ። ምዕመናን ወገኖችም ደግ ጠባቂያቸው እንደደረሰ በሰሙ ጊዜ እጅግ ደስ አላቸው። መብራቶችንም በመያዝ በምስጋና እየዘመሩ ሊቀበሉት ወጡ። እግዚአብሔርንም እያመሰገኑ ወደ ቤተ ክርስቲያን አስገቡት። ከሃዲው ጊዮርጊስም ከወገኖቹ ጋር ወጥቶ ሄደ። በዚያችም ቀን ቅዱስ አትናቴዎስ ለእግዚአብሔር ታላቅ በዓልን አከበረ። የእስክንድሪያም ሰዎች እስከዛሬ ድረስ ያከብሩታል። በዚችም ታላቅ ክብር የመረጣቸውን ላከበራቸው ለእግዚአብሔርም ምስጋና ይሁን። የቅዱስ አትናቴዎስ በረከቱ ከእኛ ጋር ትኖር ለዘለዓለሙ አሜን። የሊቀ ጳጳሳት ጎርጎሪዎስ መታሰቢያ። በዚችም ቀን የአርማንያ ሊቀ ጳጳሳት ጎርጎሪዎስ መታሰቢያ ሆነ። በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን። ሐዋርያው ያዕቆብና ዮሐንስ የተጠሩበት። በዚችም ቀን የዘብዲዎች ልጆች ያዕቆብና ዮሐንስ የተጠሩበት ነው። የአባ ቡላ የማሪዮ፣ የብትሩስ የሰማዕቱም የአስታሬስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለአባ ሳሉሲ፣ በዝችም ቀን ቅዱስ አባ ሳሉሲ አረፈ። ይህም ቅዱስ መስተጋድል ሲሆን ራሱን እንደ እብድ አደረገ። እርሱም በስውር ይጸልያል ይጾማልም። በሰው ፊት ግን ምንምን አይጸልይም አይጾምምም። በየጠዋቱ ሁሉ የሚመገበውን የሳር ፍሬ አድርጎ በሰው ፊት ያላምጣል። በምሽት ጊዜ ከወንድሞች መነኮሳት ጋር ምንም ምን አይቀምስም። አበመኔቱ አባይ ሰሐቅና መኮንኑ ሁሉ ከሥራው የተነሳ ያደንቃሉ። ይህንንም ልማዱን ሊያስጥሉት ይሻሉ፣ ነገር ግን ልቡን እንዳያሳዝኑት ያስባሉ። በአንዲትም ዕለት የገዳማቸው በዓል ሆነ። አበመኔቱ አባይ ሰሐቅም መነኮሳቱን እንዲህ አላቸው ቅዱስ ቁርባንን ከመቀበሉ በፊት እህልን እንዳይቀምስ አባ ሳሉሲን ጠብቁት። እርሱም ጠበቁት። የሚበላበትም ጊዜ ሲደርስ ከእነርሱ ሊለይ ወደደ። መነኮሳቱም ከለከሉት። እርሱም በረሃብ እንዳልሞትና በእናንተ ላይ በደል እንዳይሆንባችሁ ልቀቁኝ ብሎ ጮኸባቸው። ባልተዉትም ጊዜ በዚያን ወቅት ቆቡን ከራሱ ላይ አውልቆ እመቤቴ ማርያም ሆይ ከእኒህ መነኮሳት እጅ አድኝኝ ብሎ የቤተ ክርስቲያኑን ግድግዳ በቆቡ መታበት። ሕንጻውም ተሰንጥቆለት በዚያ ወጥቶ ሄደ። የግድግዳውም ግንብ ተመልሶ እንደቀድሞ ሆነ። የተሰበሰቡትም ይህን ድንቅ ተአምር ባዩ ጊዜ 300 ጊዜ ኪሪያላይሶን እያሉ ጮሁ። በዚያም ጊዜ ያች ቆብ ወድቃ አገኟት። በታላቅ ክብር በቤተክርስቲያን ውስጥ አኖሯት። ድዊያንንም በመፈወስ ከእርሷ ብዙ ተአምራት ተደረገ። ሊቀ ጳጳሳቱም በሰማ ጊዜ ከእርሷ ሊባረክ ወዶ ያችን ቆብ ሊወስዳት ፈለገ። በየጊዜውም ሲወስዳት ወደ ቦታዋ ወደዚያ ገዳም ትመለሳለች። እንዲህም ሶስት ጊዜ ሆነ። ከዚህም በኋላ መውሰዱን ተወ። ከብዙ ወራትም በኋላ እንደ ዛሬው ሁሉ በዝች ቀን አባ ሳሉሲ በዚሁ ገዳም ባረፈበት ቦታ ተገልጾ ተገኘ። በክብርም ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን እኛንም በሁሉ ቅዱሳን፣ በጻድቃን፣ በሰማዕታት በከበሩ ደጋግቦች መላእክትም ልመና ይማረን በነቢያትና በሐዋርያትም ይልቁንም አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከእኛ ጋር ይኖር አሜን። በመስከረም ወር የሚነበብ ንባብ ተፈጸመ። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የመስከረም ስንክሳር ይህን ይመስል ነበር። በጥቅምት አንድ ስንክሳር እስክንገናኝ ድረስ እግዚአብሔር ቸር ያቆየን መልካም ጊዜ።